ስፖርት ሚዲያ ተከታታዮቻችን እንደምን ቆያችሁ። ሁለት ዘገባችን ተጀምሯል። በቅድሚያ ማበኝት ነጥቦችን እንሆ የቀድሞው የሐዋሳ ከተማ ከንቲባ 13 ዓመት ጽኑ እስራት ተፈርዶባቸዋል። ሙሉን የሚሰሙት ይሆናል። በትግራይ ክልል ወቅታዊ ሁኔታ ዙሪያ ከዲፕሎማቲክ ማህበረሰቡ ጋር ውይይት እየተካሄደ ይገኛል። ሌላኛው መረጃችን ነው። ዋሽንግተንና ቴል አቪቭ ከጋዛ የሚወጡ ፍልስጤማውያንን ለሚቀበሉ ሀገራት የተለያዩ ድጋፎችን ለማድረግ ቃል ገብተዋል። ሙሉን የምታደምጡት ይሆናል። የተወደዳችሁና የተከበራችሁ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን ይሰማሉ። አብሮነታችሁ አይለይም። የቀድሞ የሐዋሳ ከተማ ከንቲባ 13 ዓመት ጽኑ እስራት ተፈረደባቸው። የሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉትን የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬቱ ኬ ላይ 13 ዓመት ጽኖት ስራትና 21 ሺህ ብር የገንዘብ ቅጣት ፍርድ ማሳለፉን የቴኪቫህ ኢትዮጵያ ሐዋሳ ቤተሰብ አባል መረጃውን አድርሰዋል። ፍርድ ቤቱ የቀድሞ ከንቲባ ካቀረቡት ስምንት የቅጣት ማቅለያዎቹ አራቱን በመቀበልና አራቱን ውድቅ በማድረግ ነው የ13 ዓመት ጽኖት ስራት የፈረደባቸው። በዚሁ በእሳቸው መዝገብ ተከሳሽ የነበሩት የቀድሞ የሐዋሳ ከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊ አቶ ታሪኩ ታመነ በ10 ዓመት ጽኑ እስራትና 41 ሺ ብር፣ አቶ ታፈሰ ቱናሻ በስምንት ዓመት ከአምስት ወር ጽኑ እስራትና 51 ሺ ብር እንዲሁም አቶ ሰይፉ ሌሊሴ የተባሉ ግለሰብ እንዲሁ በ8 ዓመት ከአምስት ወርና 76 ሺ ብር የገንዘብ ቅጣትን ፍርድ ተላልፎባቸዋል። የትግራይ ክልል ወቅታዊ ሁኔታ ዙሪያ ከዲፕሎማቲክ ማህበረሰቡ ጋር ውይይት እየተካሄደ ነው። የውጭ ጉዳይ ሚኒስቴር በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰቡ አባላት ጋር ውይይት እያካሄደ ይገኛል። ውይይቱን በውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞጢዎስ እና የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳ እየተመራ ነው። በመድረኩ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህውሀት አንጃ የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት መሆኑንም ነው የገለጹት። በተጨማሪም ምርጫ ቦርድ ጠቅላላ ጉባኤ እንዲካሄድ የሰጠውን መመሪያ አለመቀበሉንም ያስረዱት፣ የፌዴራል መንግስት የፕሪቶሪያው ስምምነት ሙሉ ለሙሉ እንዲተገበር እየሰራ መሆኑን የገለጹት ሚኒስቴሩ ይህ መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለም ነው ብለዋል። ዓለም አቀፉ ማህበረሰብ በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግም ጥሪ አቅርበዋል። በክልሉ ወቅታዊ የሰላምና ጸጥታ ዙሪያ ማብራሪያ የሰጡት አቶ ጌታቸው ረዳ በበኩላቸው ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣው የህወሓት አንጃ የጊዜያዊ አስተዳደሩ የዕለት ተዕለት ተግባራት ላይ እክል እየፈጠረ መምጣቱንም ያስረዱት፣ ዓለም አቀፉ ማህበረሰብና የፌዴራል መንግስት በክልሉ ዘላቂ ሰላም ግንባታቸው ሚና አጠናክረው እንዲቀጥሉም ጥሪ ማቅረባቸውን ፋና ሚዲያ ኮርፖሬሽን ዘግቦታል። በአማራ ክልል የሚገኙ አርሶ አደሮች ማዳበሪያ እንዳይወስዱ ተከልክለዋል ተባለ። የግብርና ሚኒስቴር በበኩሉ ለአማራ ክልል የሚያስፈልገውን የማዳበሪያ መጠን መላኩንም አስታውቋል። በአማራ ክልል ያሉ አርሶአደሮች ለመናሃሪያ ሬዲዮ ባሰጡት ቅሬታ መሰረት መጪው የበልግና የዝናብ ወቅት በመሆኑ ዝናቡን በመጠቀም ምርታማ የምንሆንበትን ዝግጅት እያደረግን ቢሆንም እስካሁን የአፈር ማዳበሪያ አቅርቦት አልደረሰንም ሲሉም ገልጸዋል። በክልሉ ባሉ የወረዳ ማከፋፈያ ጣቢያዎች ለአርሶ አደሩ የተመደቡ ማዳበሪያዎች እያሉ እኛ ጋር እንዳይደርስ በመታገዱ እንዳለፉት አመታት ምርታማ ለመሆን አልቻልንም ፈተና ላይ ነን ሲሉም አክለዋል የሚመለከታቸው አካላት የጠየቁ መሆኑንምና ማዳበሪያው ይመጣል ከሚል ምላሽ ያለፈ የተሰጣቸው ተጨባጭ ነገር አለመኖሩን አንስተው የሚመለከተው አካል ምላሽ እንዲሰጣቸውም ነው የጠየቁት የግብርና ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ከበደ ላቀው በበኩላቸው በ2017ና 18 የበጀት ዓመት አስፈላጊው የማዳበሪያ ግብአት ከውጪ ግዢ መፈጸሙንና ወደ ሀገር ውስጥም ለማስገባት የማጓጓዣ ስራ አሁንም መቀጠሉን የተናገሩት አሁን ላይ በቂ የሚባል የማዳበሪያ ግብአት በሀገሪቱ እንዳለና ክልሎች የተመደበላቸውን የአፈር ማዳበሪያ ኮታ ከማዕከላዊ መጋዘን በክልሉ የህብረት ስራ ማህበራት አማካኝነት እየወሰዱ መሆኑንም የሚገልጹት ኃላፊው በሚኒስቴሩ በኩል የገጠመ ችግር አለመ መሰነዱን አስረድተው አርሶ አደሩ ጋር ያልደረሰበት ምክንያት የክልሉ ግብርና ቢሮ ማብራሪያ መስጠት እንዳለበትም ጠቁመዋል። መናሀሪያ ሬዲዮ በጉዳዩ ላይ የአማራ ክልል የግብርና ቢሮን ለማነጋገር ያደረገው ተደጋጋሚ ጥረት ባለመሳካቱ በክልሉ የተፈጠረውን ክፍተት በቢሮ በኩል ምላሽ ማግኘትም አልቻልም ነው ያለው። ዋሽንግተንና ቴል አቪቭ ከጋዛ የሚወጡ ፍልስጤማውያንን ለሚቀበሉ ሀገራት የተለያዩ ድጋፎችን ለማድረግ ቃል ገብተዋል። አሜሪካና እስራኤል ከጋዛ እንዲወጡ የሚደረጉ ፍልስጤማውያንን እንዲያሳፈሩ የአፍሪካ ሀገራት መንግስታትን ማነጋገራቸውን ተገልጿል። አሶሺየትድ ፕሬስ የእስራኤልና አሜሪካ ባለስልጣናትን ጠቅሶ እንዳስነበበው ንግግሩ የተደረገው ከሱዳን ሶማሊያና፣ ከራስ ገዟ ሶማሌላንድ ባለስልጣናት ጋርም ነው ነው ያሉት። ፕሬዚዳንት ዶናልድ ትራምፕ ጋዛን ለመቆጣጠርና ለማልማት ያቀረቡት እቅድ ከፍተኛ ተቃውሞን ማስተናገዱን ተከትሎ ባለፈው ሳምንት ፍልስጤማውያንን ከጋዛ በኃይል እንዲወጡ አይደረጉም ማለታቸውንም ይታወሳል። ዋይት ሀውስ ግን ትራምፕ በራእያቸው እንደገፉበትም ነው ብሏል። ከባለፈው ወር ጀምሮም ከሁለቱ ሀገራትና ሶማሊያ እንደ ሉዓላዊ ግዛቷ ከምትቆጥራት ሶማሌላንድ ጋር ምስጢራዊ ምክክር መደረጉን ነው። ስማቸው እንዳይጠቀስ የፈለጉ የአሜሪካና እስራኤል ባለስልጣናት ለአሶሼትድ ፕሬስ የተናገሩት። ዋሽንግተንና ቴል አቪቭ ከጋዛ የሚወጡ ፍልስጤማውያንን ለሚቀበሉ ሀገራት የፋይናንስ፣ የዲፕሎማሲያዊና ደህንነት ድጋፍ ለማድረግ አልገብተዋልም ነው የተባለው። ትራምፕ በመጀመሪያ የስልጣን ዘመናቸው አራት የአረብ ሀገራትን ከእስራኤል ጋር የአብርሃም ስምምነት እንዲፈራረሙ ሲያደርጉ የተጠቀሙትን ስልት በድጋሚ ለመተግበርም እየተንቀሳቀሱ መሆኑን የተገለጸው፣ የፍልስጤማውያኑን ከጋዛ መፈናቀል የሚደግፉት የእስራኤል የፋይናንስ ሚኒስቴር ቤዛሌል ስሞትሪች ከሰሞኑ በሰጡት አስተያየት እስራኤል ፍልስጤማውያኑን ሊያሰፍሩ የሚችሉ ሀገራትን እየለየች ነው ማለታቸውም ይታወሳል። በእስራኤል የመከላከያ ሚኒስቴር ስር በጣም ግዙፍ የስደተኞች ጉዳይ ክፍል እየተቋቋመ ነው ማለታቸውንም የትራምፕ እቅድን ተፈጻሚ ለማድረግ እንቅስቃሴው መቀጠሉንም አመላክተዋል። ፍልስጤማውያንን እንዲቀበሉ በአሜሪካና እስራኤል ጥያቄ የቀረበላቸው ሀገራት ምን ምላሽ ሰጡ የሚለውም እንመለከትም። ሱዳን በፈረንጆቹ ሀያ ሀያ ከእስራኤል ጋር ዲፕሎማሲያዊ ግንኙነቷን በአብርሃም ስምምነት ለማደስ ከተስማሙት ሀገራት አንዷ የሆነችው ሱዳን ለፍልስጤማውያን መስፈሪያ ቦታ እንዲሰጡ ጥያቄ ከቀረበላቸው ሀገራት ውስጥ ነው። በሀያ ሀያው ስምምነት መሰረት አሜሪካ ካርቱምን ሽብርተኝነትን በመንግስት ደረጃ ከሚደግፉ ሀገራት ዝርዝር አስወጥታ ዓለም አቀፍ ብድር እንድታገኝ ብታደርግም በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰው ጦርነት ከቴላቪቭ ጋር ግንኙነቷን በሚፈለገው ደረጃ እንዳታሳድግም አድርጓታል። አሜሪካና እስራኤል ፍልስጤማውያንን በጦርነት ውስጥ ወደምትገኘው ሱዳን እንዲያመሩ የሚያቀርቡት ሀሳብ ከፍተኛ ተቃውሞ እንደሚያስተናግድም ቢጠበቅም ለካርቱም መንግስት የብድር ስረዛ፣ የጦር መሳሪያ ቴክኖሎጂና ዲፕሎማሲያዊ ድጋፍ ማማለያዎችም ሊያቀርቡ ይችላሉ። ሁለት ለጉዳዩ ቅርበት ያላቸው የሱዳን ባለስልጣናት የትራምፕ አስተዳደር ወታደራዊ መንግስት ፍልስጤማውያንን እንዲቀበልም አነጋገሩንም ነው ያረጋገጠው። የሱዳን ጦር የፈጥኖ ደራሽ ኃይል ወይንም ደግሞ አርኤስኤፍን ለመምታት ድጋፍ እናደርግላችኋለን በሚል ለቀረበለት ሀሳብ አሉታዊ ምላሽ መስጠቱ ነው ያነሱት። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ባለፈው ወር በአረብ ሀገራት መሪዎች በካይሮ ሲመክሩ ፍልስጤማውያንን ከቀያቸው የማፈናቀል እቅድ ምንም የዳቦ ስም ቢሰጠው ተቀባይነት የለውም ማለታቸውም ይታወሳል። ጥያቄው ከቀረበላቸው ሀገራት ውስጥ ሌላኛዋ ሶማሌላንድ ነች። ሶማሌላንድ ከሰላሳ አመት በፊት ከሶማሊያ ከተገነጠለች በኋላ የራሷን መንግስት፣ ጦርና መገበያያ ገንዘብ በመጠቀም እንደ ሉዓላዊ ሀገር ብትንቀሳቀስም እስካሁን ሀገራት እውቅና አልሰጧትም። የሶማሌላንድ አዲሱ ፕሬዚዳንት አብዱራህማን ሞሐመድ አብዱላህ አለም አቀፍ እውቅና የማግኘት ጉዳይ ቅድሚያ የሚሰጡትን እንደሆነም ተናግረዋል። የትራምፕ አስተዳደር ለሶማሌላንድ እውቅና በመስጠት ፍልስጤማውያንን በሀገሪቱ የማስፈር ንግግር ስለማድረጉ አሶሽየትድ ፕሬስ የአሜሪካ ባለስልጣንን ጠቅሶም አስነብቧል። የሀርጌሳ ሹማምንት ግን ምስጢራዊ ነው የተባለውን ምክክር እንደሚያውቁት መናገራቸውንም ዘገባ አመላክቷል። የምስራቅ አፍሪካ ሀገር ዜጎቿ በፍልስጤማውያን ላይ የሚፈጸም በደል ይቆም ዘንድ በአደባባይ ድምጻቸውን እንዲያሰሙ በማድረግ ድጋፏን በተደጋጋሚ አሳይታለች። ሶማሊያ ሞቃዲሾ የትራምፕን ጋዛን የመጠቅለል እቅድ ውድቅ ያደረገው የአረብ ሀገራት ጉባኤ አካልም ነበረች። በመሆኑም ፍልስጤማውያንን ለማስፈር ከአሜሪካና እስራኤል የቀረበላትን ጥያቄ መቀበሏ ጉዳይ አጠራጣሪ ነውም ነው የተባለው። በምላሹ የሚቀርብላት ድጋፍ ግን አቋሟን ሊያስቀይራትም ይችላል የሚል ግምት አለ። አሶሺዴት ፕሬስ ያነጋገራቸው ስማቸው እንዳይጠቀስ የፈለጉ የሶማሊያ ባለስልጣናት ግን ሞቃዲሾ ከጋዛ የሚፈናቀሉ ፍልስጤማውያንን በምታስጠልልበት ሁኔታ የተደረገ ምክክርም የለም ያሉት የኢራኑ ጠቅላይ መሪ አያቶላህ አሊ ሀሚኒ የአሜሪካን እንደራደር ጥያቄ ውድቅ አድርገዋል። ዶናልድ ትራምፕ ኢራን ወደ ድርድር ካልተመለሰች ወታደራዊ አማራጭን እንደሚጠቀሙ ነው ያዛቱት። የኢራኑ ጠቅላይ መሪ አያቶላህ አሊ ሀሚኒ በሀገሪቱ የኒውክለር ፕሮግራም ጉዳይ ለመደራደር ከአሜሪካ የቀረበላቸውን ጥያቄ እንደማይቀበሉ አስታውቀዋል። ባሳለፍነው ሳምንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለጠቅላይ መሪው ደብዳቤ መላካቸውንም ተገልጾ ነበር። በዚህ ንግግራቸው ላይ ኢራን ሁለት አማራጭ አላት፤ ወይ ለድርድር ፈቃደኛ መሆን አሊያም ወታደራዊ እርምጃን መቀበል ሲሉም ተናግረዋል። ይህን ተከትሎ የሀገሪቱ ፕሬዚዳንት መሱድ ፔዠሽኪያን በትላንትና ዕለት ከሚያስፈራራና አካል ጋር አንደራደርም፣ ትራምፕ የፈለጉትን ማድረግ ይችላሉ ሲሉ መናገራቸውም ይታወሳል። ትራምፕ ለኢራን ከፍተኛ መሪዎች የጻፉትን ደብዳቤ የተባበሩት አረብ ኤምሬትስ ፕሬዚዳንት ዲፕሎማሲያዊ አማካሪ አንዋር ጋርጋሽ ለኢራን ውጭ ጉዳይ ሚኒስቴር አባስ አርጋቺ በትላንትናው ዕለት አስረክበዋል። የአረብ ኤምሬትስ ልኡክ ደብዳቤው ለኢራን የውጭ ጉዳይ ሚኒስቴር ባስረከበበት ተመሳሳይ ወቅት ከዩኒቨርሲቲ ተማሪዎች ጋር ውይይት ላይ የነበሩት የኢራን ጠቅላይ መሪ የአሜሪካን እንደራደር ጥያቄ አታላይ ሲሉን ጠርተውታል። ከትራምፕ የተላከውን ደብዳቤ እንዳልተመለከቱት የገለጹት ሀሚኒ የድርድር ስምምነት ውልን እንደማይረከቡ ስናውቅ መደራደር ምን ዋጋ አለው? ስለዚህ ለመደራደር መጋበዙ ማታለል ካልሆነ ጥቅም የለውም ሲሉ መናገራቸውን የሀገሪቱ መገናኛ ብዙሃን ዘግበውታል። ትራምፕ በመጀመሪያ የስልጣን ዘመናቸው ከ2015ቱ የኢራን የኒውክለር ስምምነት በመውጣት የኢራንን ኢኮኖሚ ያሽመደመደው የኢኮኖሚ ማዕቀብ መጣላቸውም ይታወሳል። በወቅቱ ስምምነቱ ኢራን ለሽብርተኞች የምታደርገውን ድጋፍ እንድታጠናከር አግዟታል ያሉት ፕሬዝዳንቱ አዲስ ድርድር እንዲካሄድ በመጠየቅ ላይም ናቸው። ትራምፕ ቴህራን ወደ ድርድር ጠረጴዛው የማትመለስ ከሆነ ማዕቀቦችን ከማጥበቅ እስከ ወታደራዊ እርምጃ ድረስ ሊወስዱ እንደሚችሉም ነው የዛቱት። በምርጫ ቅስቀሳቸው ወቅት ከሀገሪቱ ጋር ለመነጋገር ክፍት መሆናቸውን የገለጹት ፕሬዚዳንት ትራምፕ በተመሳሳይ ጊዜ ኢራንን ከዓለም ኢኮኖሚ በማግለል ወደ ውጭ የምትልከውን ምርት መጠን ወደ ዜሮ አወርደዋለሁም ብለዋል። በኢራን ጉዳይ የመጨረሻ ውሳኔ ሰጪ አካል የሆኑት አያቶላህ አሊ ሀሚኒ ኢራንን በማስፈራራት ወደ ድርድር ማምጣት አይቻልም ሲሉ ምላሽ ሰጥተዋል። የኒውክለር ጦር መሳሪያ መገንባት ብንፈልግ አሜሪካ ልታስቆመን አትችልም። ነገር ግን እኛ ራሳችን የኒውክለር ጦር መሳሪያ አንፈልግም ሲሉም ተናግረዋል። ዓለም አቀፉ የአቶሚክ ኃይል ኤጀንሲ የኢራን የዩራኒየም የጥራት ደረጃ 60 በመቶ መድረሱን ባለፈው ወር መገባደጃ ላይ ይፋ ያደረገ ሲሆን የኒውክለር ጦር መሳሪያ ለመገንባት የሚያስፈልገው የዩራኒየም ደረጃ 90 በመቶ ነውም ተብሏል። በመካከለኛው ምስራቅ ከኢራን ጋር ከፍተኛ ፍጥጫ ውስጥ የምትገኘው እስራኤል በበኩሏ ኢራን አሜሪካ ባቀረበችው እቅድ የኒውክሌር ፕሮግራሟን ለመቀነስ ካልተስማማች በማብላያ ጣቢያዎቿ ላይ ጥቃት እንደምትሰነዝር መዛቷ ይታወቃል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰአቱ ትሰሙት የወደድ ነው ዘገባ እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ ዘገባዎች እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ ኮዱ የተሰናበትኩ ሰላም በያላችሁበት ለእናንተ።